አሰልጣኝ ዘሪሁን አመሰግናለሁ። ሽንፈት አስተናግዳቸዋል። በቀድሞ ቡድን በቀድሞ የቡድን አጋር ቡድን የተሸነፍከው፣ አጠቃላይ ጨዋታው እንዴት ነበር? ጨዋታው ጀነራል በጣም ጥሩ ነበር። በጣም እንደ ዛሬ አቀራረብ የቀረብንበት እንደ ዛሬ የተጫወትንበት ጨዋታ የለ። በጣም ጥሩ ነው ልጆች ያደረጉት፣ ግን ያው ፍሬ አልተገኘበትም። ጎል አላገባንም እንጂ በጣም ጥሩ ጌም ነው። ጎሏም እንደተጀመረ በስተት ገባችብን፣ በቃ በዛው ጨረሱ ሰከንዳፍ። በይበልጥ ሁለተኛው ሰከንዳፍ ላይ ደግሞ በይበልጥ ሞር አታኪንግ ሲቱዌሽኖች ብዙ ኳሶች አግኝተናል፣ ብዙ ሞክር ነው ያው አንዳንዴ ማግባት ካልቻል ክትሸነፋለ። ጀነራል ልጆች የሰሩት ማክሲመም ያደረጉት ነገር በጣም ጥሩ ነው። ይህንን ማሳደግ አለብን። ወደ አታኪንግ ስቴሽን ላይ ምን ስንሄድ ማድረግ ያለብን የጎል ምንጮች፣ ጎል ማግኘት ያለብን በጎሎች ማግባት ወለበን። እነዛ ላይ ብዙ ሰርተን ተመልሰን እንመጣለን ብዬ አስባል። የተሻለ ተንቀሳቅሳችኋል ብልጫም ነበራችሁ ግን ግብ ማስቆጠር አልቻላችሁ። ይሄ ከምን አንጻር ነው ቡድን ላይ ተጽዕኖ ሊፈጥር አይችል ተጽዕኖ ይፈጥራል። ካላገባ ያው ገብቶበት ስለነበረ ውጤት ክንያ ያው ተሸንፈናል። ግን ሽንፈቱ እኛን አይገልጽም። ጨዋታ ይጫወት ልጆቼ ማክሲመም ማድረግ ያለባቸውን አድርጓል። ያው ግን ሶስት ነጥብ ነው ወሳኙ። ከመጫወት ምንም ጥቅም የለው። ግን አታኪንግ ስቲዮሽ ላይ ስንዴ ደም የምንቸኩለው አለመረጋጋት፣ አንዳንድ ነገሮች ናቸው እንጂ ዛሬ ከየትኛውም ጌሞች በላይ በጣም ጥሩ ነገር ሰርተው ነው የወጡት ልጆች። ልጆቼ እኮራባቸዋለሁ። አሁን ነገም እነሱ ነው የሚሰሩት ጥሩ ነገር ያደርጋሉ ብዬ አስባለሁ። እኔ አመሰግናለሁ። አሰልጣኝ ፋሲል አመሰግናለሁ። አንድ ለባዶ አሸንፋቸዋል። የቀድሞ ባልደረባህን አብረው የተጫወጥከውን ቡድን የገጠምከው አጠቃላይ፣ ግን የዛሬው ጨዋታ እንዴት ነው? እንግዲህ ያው ስለ ዘርዬ ካነሳ አይቀር ትንሽ ልበል። በጣም ወደው ማከብረው አብረው አደጌ ነው። በእግር ኳሱ ትልቅ ታሪክ የሰራ እና በጣም አክብሮት የበዛ አጋጣሚ ይድረስልኝ። ጨዋታው ትንሽ ከባድ ነበር እንደ እንቅስቃሴ ብዙ አያስደስትም፣ ግን ከእንቅስቃሴውን በላይ አሁን ማሸነፉ ነበር የሚያስፈልገን ና እዛ ላይ ትኩረት አድርገናል። በተለይ ሁለተኛ አርባ አምስት ረጃጅም ኳሶችን ከጀርባ የሚጣሉትን መቆጣጠር ትንሽ ቸግሮን ነበር። የባህሩ ንቃት ግን በቀላሉ ጨዋታውን አሸንፈን እንድንወጣ አድርጎናል። ከጊዜ ወደ ጊዜ ልጆች ናቸው ቡድን ውስጥ ያሉት እና ከጊዜ ወደ ጊዜ የተሻሉ ነገሮችን ሜዳ ላይ ሲያሳዩ እየተመለከትን ነው። እና በተደጋጋሚ ጠይቀሃለው እየጎለበተ ነው የመጣው ብለህ ታስባለ የልጆቹ አቅም እንቅስቃሴ ሜዳ ላይ የሚያሳዩት ፐርፎርማንስ ምንም ጥያቄ የለውም። ለምሳሌ ዛሬ በመጀመሪያው አሰላለፍ ባለፈው ዓመት አንደር ትዌንቲ ውስጥ ይጫወቱ የነበረው አራት ተጫዋቾች የመጀመሪያው አሰላለፍ ውስጥ ተጠቅመናል። በዚህ ውስጥ ሆነን ጨዋታዎችን ማሸነፍ ትልቅ ነገር ነው። የወደፊቱን ጊዮርጊስ በደንብ እያዘጋጀን እንደሆነ ይሰማናል። ይሄ ትልቅ ቡድን ነው። አሁን ያለንበት ቦታ ይመጥናል ብለን አናስብም። ግን ከወጣቶች ጋር ስትሰራ ደግሞ ትንሽ ትዕግስት ይፈልጋል። በቀላሉ የመረበሽ ባህሪ ያላቸው፣ እሱን እንዲተዉ፣ በራሳቸው እንዲተማመን ጊዮርጊስ ለጊዮርጊስ በደንብ እየሰሩ እንደሆነ ነው የሚሰማኝ። ዛሬም እንደምታየው ይህንን ሶስት ነጥብ ለማግኘት በተለይ ከአደጋው ክልል በደንብ ርቀን ወደ ላይ ከፍ እንድን ሰክሪፋይስ አድርገዋል። በጣም ነው የማመሰግናቸው። ኮች፣ ወደ ጨዋታው ልመለስና ከረፍት በኋላ በተለይ ጎሉን ካስቆጠሯችሁ በኋላ የተወሰኑ መቀዛቀዞች ነበሩ። ጎል ማስቆጠራችሁ የፈጠረው ጫና ነው? ትክክል፣ ወደ ኋላ ሸሽተናል። ትንሽ ደግሞ ያ ትንሽ ቡድኔ ላይ ድካም አይቻለው። ያ ከምን መጣ የሚለውን በደንብ የምናየው ነው። ዞሮ ዞሮ ግን አንድ ጎል ብዙ ጊዜ አያስተማምንምና፣ ሁለተኛ ጨዋታ ሁለተኛ ጎል አግብተ ጨዋታውን መጨረስ ይጠበቅብናል ብዬ አስባለሁ። በኋላ ላይ ግን በጣም እየተጫኑን ሲመጡ ሞር መከላከሉን አጠንክረን ሶስት ነጥቡን ይዘን ለመውጣት የሚቻለውን አድርገናል። ተሳክቶልና እግዚአብሔር ይመስገን።